በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር ሰባት በዚህች ቀን የእስክንድሪያ አገር የሆነ ቅዱስ ጊዮርጊስ በሰማዕትነት አረፈ። የዚህም ቅዱስ አባቱ በእስክንድርያ ሀገር በንግድ ሥራ የሚኖር ነው። ልጅም አልነበረውም የልዳዊው ቅዱስ ጊዮርጊስን ቤተ ክርስቲያኑ የከበረችበት የበዓሏ መታሰቢያ ህዳር ሰባት በደረሰ ጊዜ ልጅን ይሰጠው ዘንድ ወደ እግዚአብሔር እንዲማልድለት ቅዱስ ጊዮርጊስን ለመነው። ጌታችንም ልመናውን ተቀብሎ ይህን ልጅ ሰጠው። ስሙንም በታላቁ ሰማዕት ስም ጊዮርጊስ ብሎ ስም አወጣለት። የዚህም ልጅ እናቱ ለእስክንድሬ አስተዳዳሪ ለአርማኒዮስ እህቱ ናት። ከዚህም በኋላ እናትና አባቱ አረፉ። እርሱም ከእናቱ ወንድም ዘንድ ተቀመጠ። ሀያ አምስት ዓመትም በሆነው ጊዜ በጎ ሥራ የሚሠራ ሆነ። ድሆችን እጅግ ይረዳቸው፣ ይወዳቸውም ነበረ። የሚራራና የሚመፀውትም ሆነ። ወደ ቤተ ክርስቲያን መገስገስንም ይወዳል። ለመኮንን አርማኒዎስም አንዲት ብቻዋን ሴት ልጅ አለችው። ቦታዎችንም በመጎብኘት ደስ ሲላት ዘንድ ከባልንጀሮቿ ጋር ወጣች። ወደ ደብረ ቁስቋምም ስትደርስ ጣዕም ባለው ድምፅ በመዘመር ሲያመሰግኑ የተሰበሰቡ መነኮሳትን አገኘቻቸው። ምስጋናቸውና መዝሙራቸውም ወደ ልቧ ገብቶ ተቀረጸ። የአባቷ እህት ልጅ የሆነ ጊዮርጊስንም መነኮሳቱ ስለሚዘምሩት ያስረዳት ዘንድ ጠየቀችው። እርሱም ወደማይጠፋ እረፍትና ተርላ እንደሚያደርሳቸው ትርጓሜውንና ጥቅሙን ሊያስረዳትና ሊያስገነዝባት ጀመረ። ወደ አባቷም አርማኒዎስ በተመለሰች ጊዜ በፊቱ ቁማ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ታመነች። አባቷም ሊሸነግላት ጀመረ፣ ልጄ ሆይ ይህን አታድርጊ አላት። ነገሩን ባልተቀበለችውም ጊዜ ራሷን በሰይፍ አስቆረጠ። በመንግሥተ ሰማያትም የሰማየትነት አክሊልን ተቀበለች። ከዚህም በኋላ ልጅህን ያሳታት የእህትህ ልጅ ጊዮርጊስ ነው ብለው ለመኮንኑ ነገሩት። እርሱም ሰምቶ ቅዱስ ጊዮርጊስን ይዞ ጽኑ ሥቃይን አሰቃየው። ጭካኔውንም አይቶ ወደ ሀገረ ንጽና ሰደደው። በዚያም ጽኑ ስቃይን አሰቃይተው ቅድስት ራሱን በሰይፍ ቈረጡ። የሰማዕትነትንም አክሊል ተቀበለ። በዚያም ሳሙኤል የሚባል ዲያቆን ነበረ። የቅዱስ ጊዮርጊስንም ሥጋ አንስቶ ወደ ሀገረ መኑፍ ወሰደው። የአርማኒዎስም ሚስት ባወቀች ጊዜ መልእክተኞችን ልካ አስመጣችው ከልጇም ሥጋ ጋር በአንድነት በእስክንድሪያ አገር አደረገችው። ለእግዚአብሔር ምስጋና ይሁን። እኛንም በሊ ሰማዕታ ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ለዘላለም ዋድሮ ይኑር። አሜን። ሰላም እብል ስቃየከ እጹበ ጊዮርጊስ ዘኮንከ ስመሊቀ መኮንን አብድ ዘይአምር ጥበበ በጊዜ ኮንከ ሰማ ወለትምህርተ ክርስቶስ አበ ርዕሰ ወለቱ አምተረ ርዕስከ ካይበ። በዚህችም ቀን ዳግመኛ ከግብፅ አገር ከፍዩም መንደር አባናሩ በሰማዕትነት አረፈ። ይህም ቅዱስ እግዚአብሔርን እጅግ የሚፈራው ነው። በእስክንድርያ አገር የሚሰቃዩ የሰማዕታትንም ዜና በሰማ ጊዜ ክብር ይግባውና ስለ ጌታችንና ስለ አምላካችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ ስለ ስሙ ሊሞት ወደደ። በራእይም ወደ አንጾኪያ አገር ሄደህ በዚያ ትሞት ዘንድ አለህ አለው። ወደዚያ መድረስ እንዴት ይቻለኛል በማለት የሚያስብም ሆነ፣ ሊሳፈርም መርከብን ፈለገ። በዚያንም ጊዜ እግዚአብሔር መልአኩን ቅዱስ ሚካኤልን ላከለት። በክንፎቹም ተሸክሞ ወደ አንጾኪያ አገር አደረሰው። በዲዮቅልጥያኖስም ፊት ቁሞ በእግዚአብሔር ታመነ። ንጉሱም ስሙንና አገሩን ጠየቀው። እርሱም ከግብፅ አገር እንደሆነም አስረዳው። ንጉሱም ቃሉን ሰምቶ ለጣዖታቱ ቢሰዋለት ብዙ ገንዘብንና የግምጃ ልብሶችንም ሊሰጠው ማለለት። እርሱ ግን ቃሉን አልሰማም። ንጉሱም እኔ ታላቅ ስቃይን አሰቃየሃለሁ የሚል ቃልን ደግሞ ተናገረው። ከስቃይም የተነሳም አልፈራም፣ ትዕዛዙንም አልሰማም። ከዚህም በኋላ ቅዱስ ናሕሪውን በብዙ አይነት ስቃይ እንዲያሰቃዩት ንጉሱ አዘዘ። አንድ ጊዜ ለአንበሶ ይጣሉት፣ አልነኩትም። አንድ ጊዜም ከእሳት ጨመሩት፣ አልተቃጠለም። ሌላ ጊዜም በወጭት ቀቀሉት። ከማሰቃየትም በሰለቸ ጊዜ ራሱን በሰይፍ ይቆርጡ ዘንድ ንጉሱ አዘዘ። ይህ አባ ናሕሪውም በግብፅ አገር በሰማዕትነት ስለሞቱ ስለ አንጾኪያ ሰማዕታት ፈንታ በአንጾኪያ አገር በሰማዕትነት አረፈ። እግዚአብሔር ምስጋና ይሁን በረከቱም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለም አድሮ ይኑር፣ አሜን። ሰላም ሰላም ለብሲፍ ኑ በክንፈ ሚካኤል አውደ ዲዮቅልጥያኖስ እልው ለዝ ሰማዕት አባ ናህረው ጤገ ኤገን ስነ አውዮቶ ዛፍ ልህዎ ባሃው ወይነ በዚህችም ቀን ከገምኑዲ አውራጃ የሀገረ ተመ ኤጲስቆጶስ የአባ ሚናስ የእረፍቱ መታሰቢያ ሆነ። የዚህም ቅዱስ ወላጆቹ ደጎች፣ እግዚአብሔርን የሚፈሩ ዜናቸውም በቅዱሳን አባቶች ዘንድ እስከተሰማ ድረስ በጾማቸው በጸሎታቸው፣ በገርል በመጸመዳቸውም የመነኮሳተን ሥራ የሚሰሩ ናቸው። እነርሱም ያለ ፈቃዱ ልጃቸውን ሚስትን አጋቡት። ሙሽራይቱም ወዳለችበት የጫጉላ ቤት ገባ ድንግልናቸውንም ሳያጠፉ ሥጋቸውን በንጽሕና ይጠብቁ ዘንድ ከእርሷ ጋር ተስማሙ። ሁለቱም በበጎ ተጋድሎ እየተጋደሉ በአንድነትም ኖሩ። ከዚህም በኋላ ቅዱስ ሚናስ የምንኩስና ልብስ ሊለብስ ወዶ ሚስቱን እንዲህ አላት። በዓለም እያለን የምንኩስና ሥራ ልንሰራ ለእኛ አግባብ አይደለም። እነርሱ ከልብሳቸው ውስጥ ማቅ በመልበስ በእግዚአብሔር መንፈስ የተደረሱ መጽሐፍትንም በማንበብና ለጸሎት በመትጋትም ሌሊትን ሁሉ ይቆሙ ነበርና። ከዚህም በኋላ ሰላምታ ሰጥታ ሸኘችው አሰናበተችውም። እርሱም ወደ አባ አንጦኒዎስ ገዳም ሄደ፣ ከወላጆቹ ሊርቅ ወዷልና። እነርሱ ወደ ሚስቱ ይመልሱት ዘንድ በንጉሥ ትእዛዝም በቦታ ሁሉ እየፈለጉት ነበርና፣ እግዚአብሔር ሰውሮታልና ከቶ አላገኙትም። በዚያም ገዳም በገድል ተጠምዶ ብዙ ጊዜ ኖረ። በእስክንድሪያም ሊቀ ጳጳሳት የሆነው አባ ሚካኤል ከእርሱ ጋር በምንኩስና ነበር። ከዚህም በኋላ ሁለቱ ብርሃን ከዋክብት አባ አብርሃምና አባ ጋርጊ በነበሩበት ወራት ከነበረበት ወጥቶ ወደ አስቄስ ገዳም ሄደ። ይህ ቅዱስ አባ ሚናስም ተወዳጅ ልጅን ሆናቸው፣ ከእርሳቸውም ዘንድ በበዓታቸው የሚኖርና የሚያገለግላቸው ሆነ። የምንኩስናንም ስራ ጨመረ። ከእርሳቸውም ትምህርታቸውን ተጋድሏቸውን በመማርም ከብዙዎች ተጋድሎውና በአምልኮቱ ከፍ ከፍ አለ። አባ አብርሃምና አባ ጋርጊ ሌሎችም አባቶች ከእርሱ ተጋድሎ የተነሳ የሚያደንቁ ነበር። ሰይጣን ግን በእርሱ ቀንቶ በታላቅ ዓመታት እግሮቹን መታው። ሁለት ወርም በምድር ላይ ወርቆ ኖረ። ከዚህም በኋላ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ያለ ጥፋት በጤና አስነሳው። ከዚህም በኋላ ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ኤጲስቆጶስ ሲሆን ዘንድ መርጦ ጠራው። የሊቀጳጳሳቱን መልእክተኞች ወደ እርሱ መጡ። ከመነኮሳትም የሚለይ በመሆኑ ታላቅ ሐዘንን አዘነ። ቅዱሳን አባቶችም ይህ ሥራ ከእግዚአብሔር ነው፣ አትዘንም አሉት። እርሱም ለእግዚአብሔር ትእዛዝ ራሱን ዝቅ አድርጎ ከሊቀጳጳሱ መልእክተኞች ጋር አብሮ ሄደ። ሊቀጳጳሱም ተመይ በሚባል አገር ላይ ኤጲስቆጶስነት ሾመው። ሀብተ ፈውስም ተሰጥቶት በሽተኞችን የሚፈውሳቸው ሆነ። በሽታ ያለባቸውም ሁሉ ወደ እርሱ ይመጣሉ። እርሱም ክብር ይግባውና ወደ እግዚአብሔር በመጸለይ ይፈውሳቸዋል። ሁለተኛም የተሰወረውን የማወቅ ሀብተ ጸጋ እግዚአብሔር ሰጠው። በሰው ልቡና የታሰበውንም የሚያውቅ ሆነ። ኤጲስቆጶሳቱም ሁሉ ከየሀገሮቻቸው በመምጣት ራሳቸውን ዝቅ አድርገው የሚታዘዙለትና ትምህርቱንም የሚቀበሉ ሆኑ። አሕዛብም ሁሉ ትምህርቱን ይሰሙ ዘንድ ይመጡ ነበር። እርሱም ለአራቱ ሊቃነ ጳጳሳት አባት ሆነ፣ በሚሾሙ ጊዜ እጁን በላያቸው ጭኗልና። እሊህም በእስክንድሬ አገር ሊቃነ ጳጳሳት የሆኑ እለእስክንድሮስ፣ ቆዝሞስ፣ ቴዎድሮስና ሚካኤል ናቸው። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ከዚህ ከአላፊው ዓለም ሊለየውን በፈቀደ ጊዜ የሚለይበትን ቀን በመንፈስ ቅዱስ አውቆ በሀገረ ስብከቱ ያሉትን ህዝቡን ሁሉ ልኮ አስመጣቸው። በቀናች ሃይማኖትም እንዲጸኑ የከበረ የወንጌልንም ትእዛዝ እንዲጠብቁ አዘዛቸው። ከዚህም በኋላ ለእውነተኛው ጠባቂያቸው ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ሰጣቸውና ከዚህ ከኃላፊው ዓለም ተለይቶ ወደ ወደደው ክርስቶስ ሄደ። ህዝቡም አለቀሱለት። ቸር ጠባቂያቸውም ከእርሳቸው በመለየቱ እጅግ አዘኑ። እንደሚገባም ገንዘው እርሱ ራሱ ባዘዛቸው ቦታ አኖሩት። ለእግዚአብሔርም ምስጋና ይሁን፣ በረከቱም በሀገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለከ ሚና ስሩ ኤጲስቆጶስ ዘሀገረ ተመይ በእንተ ዛንፃይ ከስጋ ከወልቡና ከምጌጋይ ከመታይምር ኩሎ ውስተ ልበሰብ ዘይትሄለይ መጽሔት አዕምሮ ነሳይ ከም ልዑል ሰማይ። በዚችም ቀን የልዳ አገር የሆነ የሰማዕታት አለቃ የታላቁ መስተጋደል የቅዱስ ጊዮርጊስ ቤተ ክርስቲያን የከበረችበት ነው። ዳግመኛም ጌታችን በውስጧ ላደረገው ድንቅ ተአምር መታሰቢያ ሆነ። ይህም እንዲህ ነው። በውስጧ ድንቆይ ተአምራት እንደሚሰሩ ከሃዲ ዲዮቅልጥያኖስ በሰማ ጊዜ ሊያፈርሳት አሰበ። ስሙ አውሄዎስ የሚባለውንም መኮንን ከብዙ ሰራዊት ጋር ላከው። ያም መኮንን በደረሰ ጊዜ የቅዱስ ጊዮርጊስ ስዕል ወዳለበት አዳራሽ በትቤት ሆኖ ገባ። በስዕሉም ፊት በብርጭቆ መቅረዝ መብረት መብራት ነበረ። በቤተ ክርስቲያኒቱና በቅዱስ ጊዮርጊስ ላይ እየዘበተ በእጁ በያዘው በትር የመብራቱን መቅረዝ መትቶ ሰበረው። የመቅረዙም ስባሪ ወደ ካሃዲው ራስ ደርሶ መታው። ራሱንም ታመመ። ፍርሃትና እንቅጥቅጥም መጣበት። ወድቆም ተዘረረ። ባልንጀሮቹም ወደ አገሩ ሊወስዱት ተሸከሙት። በክፉ አሟሟትም ተጎሳቅሎ ሞተ። ወስደውም ከባህር ጣሉት። ወገኖቹም ወደ ሀገራቸው አፍረው ተመለሱ። ወገኖቹም ወደ ሀገራቸው አፍረው ተመለሱ። ከዲዮቅልጥያኖስም ይህን በሰማ ጊዜ እጅግ ተቆጣ። በልዳ ሀገር ያለች የቅዱስ ጊዮርጊስን ቤተ ክርስቲያን ያፈርሳት ዘንድም ራሱ ተነስቶ ሄደ። በዚያንም ጊዜ ከእግዚአብሔር የታዘዘ መልአክ መጣው። ሰባት ዓመት ያህልም ዐይኖቹ ታውረው አእምሮውንም አጥቶ ቁራሽ እንጀራም እየለመነ ኑሮ ሞተ። ክብር ይግባውና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም የቤተ መንግሥቱን ሰዎች አስነሳበት እርሱን እርሱንም አስወግደው ጻድቅ ሰው ቆስጠንጢኖስን በእግዚአብሔር ፈቃድ አነገሱት። እርሱም በአዋጅ የጣዖታትን ቤቶች ዘግቶ አብያተ ክርስቲያናትን ከፈተ። ለክርስቲያን ወገኖችም በሁሉ ዓለም ተድላ ደስታ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱስ ጊዮርጊስ ጸሎት ይማረን። በረከቱም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር፣ አሜን። ሰላም እብል ለዛራ የትምህርቶ በልዳ ሀገር በጊዜ ቀደሱ ቤቶ ጊዮርጊስ መዋይ ቃለ ጽራሄ በእያስቶ ከመሳብ ጸረ ነፍሴ ይመጥወኒ ቅናቶ ወለደርቤዎቱ ፍጹመ ስሁለ ኩናቶ። በዚህችም ቀን ቅዱሳን ዘኖቢስና እናቱ ዘኖቢያ በሰማይትነት አረፉ። እሊህም ቅዱሳን ተበይ እስከምትባል አገር ከታላላቆቿ ናቸው። እነርሱ ክርስቲያን እንደሆኑ በንጉሥ ዘንድም ወነጀሏቸው። ንጉሱም ወደ እርሷ እንዲያቀርቧቸው አዘዘና ሲቀርቡ እንዲህ አላቸው። የምትጠብቁት የምትጠበቁት ከምንድን ነው? አገራችሁስ ወዴት ነው? እነርሱም እንዲህ ብለው መለሱለት። እኛ ጣዖታትን ከማምለክ እንጠበቃለን፣ እምነታችንም በክርስቶስ ነው፣ አገራችንም ተበይስ ይባላል። መኮንኑም ለአማልክት ሰው አላቸው። ቅዱሳኑም እኛ ለኢየሱስ ክርስቶስ እንሰዋለን እንጂ ለጣዖታት አንሰዋም አሉት። መኮንኑም ተቆጣ። ልብሳቸውንም ገፈው በራሳቸው ጠጉር ሰቅለው ደበደቧቸው። ወደ እግዚአብሔርም ጸለዩ። በዚያንም ጊዜ በማሰሪያ ተፈታች። የብርሃንንም ልብሶች ለብሰው ሕዝቡ አዩአቸው። መኮንኑም ወንበሩን ተሸክሞ በኋላቸው ሲከተል ነበር። ሕዝቡም ይህን ባዩ ጊዜ እንዲህ እያሉ ጮኸው አመሰገኑ። ልዩ ጽኑ ምስጉን አሸናፊ እግዚአብሔር የጌትነት ክብር በሰማይና በምድር የመላ የክርስቲያን አምላክ ኢየሱስ ክርስቶስ ኃይልህ ታላቅ ነው። ከዚህም በኋላ መኮንኑ ተቆጥቶ እርስ በርሳቸው እንዲተያዩ አድርገው በሁለት መስቀሎች እንዲሰቅሏቸው አዘዘም። ያን ጊዜም ደመና መጥቶ ጋረዳቸው። በማግስቱም የእግዚአብሔርን ቃል ሲያስተምሩ መኮንኑ አገኛቸው። ሕዝቡም አይተው እኛ በክርስቲያኖች አምላክ እናምናለን እርሱ ታላቅ ነውና እያሉ በአንድ ቃል ጮኹ። ሁለተኛም እንዲህ ብሎ አዘዘ ሁለት ወንበሮችን እንዲሰሩ በውስጣቸውም ብረቶች እንዲተክሉ እሊህንም ቅዱሳን በላዩ አስተኝተው ከእሳት ምድጃ ውስጥ እንዲጨምሯቸው አዘዘ። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ማዳናቸው ናቸው። በእነዚያ ወንበሮችም ላይ ተቀምጠው ሕዝቡን ሲያስተምሩ አገኟቸው። መኮንኑም ባየ ጊዜ ቁጣን ተመላ። ቁመቱና ጎኑ ሃያ ሃያ ክንድ የሆነ ጉድጓድንም ቆፍረው እሳትን እንዲያነዱበትና በውስጡ እንዲጨምሯቸውም አዘዘ። ወደ እግዚአብሔርም በጸለዩ ጊዜ ያ እሳት ጠፋ፣ ጉድጓዱም እንደተሸለመ ቤት ሆነላቸው። መኮንኑም የውሽባ ቤት ጠባቂውን ጠርቶ እሳትን እንዲያንድ አዘዘው፣ ቅዱሳኑንም ከውስጡ እንዲጨምሯቸው እግዚአብሔርም በጸለዩ ጊዜ የውሽባ ቤቱ ውሃ ሆነ። መኮንኑም ውሃ የተመላበትን ጋን ተሸክሞ ነበር። ይህንንም ድንቅ ስራ ህዝቡ ባዩ ጊዜ እግዚአብሔር በቅዱሳኑ ላይ በሚሰራው ሥራ የተደነቀ ነው፣ እያሉ እግዚአብሔርን አመሰገኑት። መኮንኑም ምን እንደሚያደርጋቸው በተቸገረ ጊዜ እንዲገድሏቸውና እስከ ነገ ድረስም በድናቸውን ጠብቀው በእሳት እንዲያቃጥሏቸው በነፋስም ውስጥ እንዲበትኗቸው አዘዘም። በገደሏቸውም ጊዜ ነጎድጓደ መብረቅ ንጹጽታና ዝናም ሆነ። በዚያ ንጹጽታም ብዙዎች ሀምሳ አራት ያህል ሰዎችም ሞቱ። በሌሊትም ምዕመናን መጥተው በስውር ስጋቸውን ወስደው ቀበሯቸው። በማግስቱም መኮንኑ በድናቸውን በፈለገ ጊዜ የሆነውን ሁሉ ተአምር ነገሩት። ያም መኮንን አደነቀ፣ በጌታችንም አምኖ ክርስቲያን ሆነ። ለእግዚአብሔርም ምስጋና ይሁን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ለዘላለሙ አድሮ ይኑር፣ አሜን። ሰላም ለዘኖቢያ ወለዘኖቢስ በኩራ እለተ ወቅፋ ምንዳቤ ወታገሱ መከራ አመ በእሳት ፈቀደ ለነፍሶሙ ያጼራ

በዚህችም ቀን ቅዱሳን አዲስ መርቆሪዎስና ወንድሙ ዮሐንስ በሰማይትነት አረፉም። እሊህም ቅዱሳን እግዚአብሔርን ለሚፈሩና ለሚያመልኩ ክርስቲያኖች ሰዎች ልጆች ናቸው። የታላቁም ስም መናሂ ነበር። የምንኩስና ልብስ በለበሰ ጊዜ መርቆሪዎስ ብለው ሰየሙት። የታናሹም ዘም አቡ ፈረጅ ነበር። እርሱንም በሚመነኩስ ጊዜ ዮሐንስ ብለው ሰየሙት። ባደጉም ጊዜ ወደ ሊቀ ሰራዊት ቅዱስ ቴዎድሮስ ገዳም ሄዱ። በዚያም እግዚአብሔርን ለሚያገለግል አረጋዊ ጻድቅ ሰው የሚታዘዙ ሆነው ኖሩ። ለገዳሙ በሚያሻውም ሥራ መነኮሳቱንም በማገልገል የክረምቱን ቅዝቃዜና የበጋ ቃጠሎ ታግሰው የምድሩን ፍሬዎች የሚሰበስቡና ወደዚያች ገዳም የሚያመጡ ሆኑ። ለራሳቸው ግን በዓለም ውስጥ ምንምን ጥሪትን አላደረጉም። ዳግመኛም በዓለም ውስጥ ጣዕም ካላቸው ከመብል ከመጠጥ ከእንቅልፍ የራቁ ናቸው። በየሁለትና በየሶስት ቀንም ይጾማሉ። ዳግመኛም በቅብጢና በአረብ ቋንቋ ጽሕፈት ተማሩ። የምንኩስናንም ሕግና ሥርዓትም ፈጸሙ። በአንዲት ቀንም በአንድነት እያሉ ከእግዚአብሔር የታዘዘ መልአክ ወደ እነርሳቸው መጥቶ እነርሱ ወደ ምስክርነት አደባባይ እንደሚደርሱ ነገራቸው። ያን ጊዜም ደስ አላቸው። በመንፈስ ቅዱስም በረቱ ተነስተውም በችኮላ ተጉዘው ወደ አገራቸው ደረሱ የአገራቸውም ሰዎች በአገረ ገዢ ዘንድ ወነጀሏቸው እርሱም ስለ ብህንሳው ገዢ አሳልፎ ሰጣቸው እርሱም በእውኑ እናንተ ጣዖትን የምታመልኩ ናችሁን ብሎ ጠየቃቸው ቅዱሳኑ ግን ይህ በእኛ የሚነገር አይደለም እኛ በግልጥ ክርስቲያን ይሆን የረከሱ ጣዖታትንም የማናመልክ ነንና እውነተኛውን አምላካችን ጌታችንና ጌታችንን ኢየሱስ ክርስቶስን እናመልከዋለን እንጂ አሉት። መኮንኑም ይህን በሰማ ጊዜ ቁጣን ተመላ። በአንገቶቻቸውም ሰንሰለት አስገብተው ከተማውን ሁሉ አዙረው ከዚያ በኋላ በወህኒ ቤት እንዲያስሯቸው አዘዘ። በዚያም ሳሉ የእግዚአብሔር መልአክ ብዙ ጊዜ የሚጎበኛቸው ሆነ። ከአምስትም ወር በኋላ መኮንኑ ከእስር ቤት አውጥቶ በፊቱ አቆማቸውና ሃይማኖታችሁን ተዉ አላቸው። አይሆንም ባሉትም ጊዜ ስጋችሁን በእሳት አቃጥላለሁ ብሎ አስፈራራቸው። እነርሱ ግን ምንም አልፈሩትም። የልባቸውንም ጥንክርና አይቶ ወደ ወህኒ ቤት መለሳቸው። ከብዙ ውራትም በኋላ ሌላ መኮንን መጣ። እርሱም ሊያድናቸውና ሊተዋቸው ወደደ። የአገር ሰዎች ግን ተቃወሙት። እሊህን ካልገደልካቸው በንጉስ ዘንድ እንከስሃለንም አሉት። ያን ጊዜም ሊያስፈራራቸው እሳትን ያነዱ ዘንድ አዘዘ። እነርሱ ግን ወደ እሳቱ ለመግባት ተደፋፈሩ። ዳግመኛም ራርቶላቸው ወደ ወህኒ ቤት መለሳቸው። ሁለተኛም ማምጥተው በተሳሉ ሰይፎች ያስፈራሯቸው ዘንድ አዘዘ። የሊህን ቅዱሳን ልብ ግን አልደከመም፣ ቃላቸውም አልተለወጠም። ከዚህም በኋላ ህዝቡን ከመፍራት የተነሳ ራሶቻቸውን በሰፊ ቆርጡ ዘንድ አዘዘ። በመጀመሪያም የዮሐንስን ራስ ቆረጠ። ያን ጊዜም ራሱ ከስጋው ላይ ዘለለች። ከእርሷም እንደ ደስታ ቃል ያለ የሰሙ ሁሉ እስኪያደንቁ ድረስ ታላቅ ድምፅ ወጣ። ዳግመኛም የቅዱስ መርቆሪዎስን ራስ ቆረጡ። ስጋቸውንም ከእሳት ውስጥ ጨመሩ። በዚያንም ጊዜ እሳቱ ጠፋ፣ ስጋቸውንም ልብሳቸውንም አልነካም። መኮንኑም ባየ ጊዜ ክርስቲያኖች እንዳይሰርቋቸው ጠብቁ ብሎ አዘዘ። በማግስቱም የአዘቅት ውሃ ባገኙ ጊዜ ከውስጧ ጨመሯቸው። ከዚህም በኋላ ከእርሳቸው ብዙ ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በሰማይታቱል ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በህዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሜን። ሰላም ለመርቆሬዮ ዘተጋደለ ፈድፋደ ወለ ዮሐንስ ምስሌሁ ለአሮተ ስቃይ ዘተጸምደ አመወረብዎሙ ሐራ ድህረ መተሩ ክሳደ እሳት ውዑይ

አንድ አምላክ በሚሆን በአበወልድ በመንፈስ ቅዱስ ስም ህዳር ስምንት በዝች ቀን ስጋ የሌላቸው የአርባይቱ እንስሳ በዓላቸው ሆነ። በዝችም ቀን ከአለቆች ለአንዱ ለመላእክት አለቃ አፍኒን የበዓሉ መታሰቢያ ሆነ። በዝችም ቀን የሊቀ ጳጳሳት ዮሐንስ መታሰቢያው ነው። በዝችም ቀን የአረማዊ መኮንን ልጅ የነበረም አባ ቅፍርን አረፈም። በዚችም ዕለት የሰማያዊት ኤስድሮስ ማህበር የሆኑ የመቶ ሰማንያ ሁለቱ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን መላእክት፣ ጻድቃን ሰማዕታት፣ ጻድቃን ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም ይልቁንም በሁለት ወገን ድንግል በምትሆን በእመቤታችን በቅድስተ ቅዱሳን በድንግል ማርያም አማላጅነት ረድኤትና በረከቷ